ተመልሰናል፣ አድማጮቻችን ቆይታችን አራዳ ፌም ዘጠና አምስት ነጥብ አንድ ላይ እንድታደርጉ ነው የምንጋብዟቸው። የክለቦች የዓለም ዋንጫ ላይ የሚሳተፉት ሪያል ማድሪድ ና ማንቸስተር ሲቲ ዛሬ ነው ጨዋታቸውን የሚያደርጉት። ይህንን ጉዳይ እንመልከተው። ሪያል ማድሪድ በሻቢ አሎንሶ ስር ነው ይህንን ውድድር የሚያከናውነው። እንግዲህ ምን አይነት ቡድን ሰርቶ ይሆን የሚለውን የተወሰነ እንኳን ለማየት የሚያጓጓ ይመስለኛል። ዛሬ የሚያደርገው ጨዋታ ከአልሂላል ጋር ነው ጨዋታ ነው የሚያደርገው። ይህንን ጉዳይ እንመልከተው፣ ግን አዳዲስ ተጫዋቾችን ቀላቅሎ ደግሞ ጥሩ ቡድን ለመስራት አጭር ጊዜ ነበረውና እንመልከት ይህን ጉዳይ አዎ ደግሞ በቅርብ ጊዜ የሀገራት የዓለም ዋንጫ የማጣሪያ ጨዋታዎች ና የኔሽንስ ሊግ ግማሽ ፍጻሜ ና የፍጻሜ ጨዋታዎች ተደርገው ስለነበር በእነዚህ ጨዋታዎች ላይ የተሳተፉ የሪያል ማድሪድ ተጫዋቾችም ስለነበሩ አሰልጣኙ ወደዚህ ውድድር ሲመጣ የተሟላውን ስብስብ ይዞ ከአራት በላይ ልምምድ አልሰራም የተባለው። ስለዚህ ቡድኑን በችኮ ላይ ማድረስ ኃላፊነት ኖሮበት ነው የመጣው። ያው እንግዲህ ፓልምፒች በሚባለው አካባቢ ነው ሪያል ማድሪድ ያለ ያረፈው። ከዛ ሀያ ደቂቃ ደግሞ በአውቶቡስ ተጉዘው ወደ ልምምድ ወደሚሰሩበት ማዕከል ይሄዳሉ። ባለፈው የኡሮጓይ ብሔራዊ ቡድን የኮፓ አሜሪካ ውድድሩን ያደርግ በነበረበት ጊዜ በዚህ ስፍራ ነበር ያረፈው እና ልክ ወደ እዚህ አካባቢ ሲደርሱና ፋሲሊቲውን ካዩ በኋላ በጣም በመደነቅ መስገድ ነበር የቀራቸው ይላል አንድ የኡሮጓይ ብሔራዊ ቡድን የኮቺንግ ስታፍ አባል። በጣም አስደናቂ ቦታ ስለሆነ ግን ደግሞ ሪያል ማድሪድ አዳዲስ ነገሮች ኢንስቶል አድርጎበታል። እንግዲህ ጊዜያዊ ካምፕ አይደለም፣ የዓለም ዋንጫ እስኪጠናቀቅ ድረስ የሚቆይበት ቦታ ነው። ነገር ግን አዳዲስ የመልበሻ ክፍሎች ኢንስቶል ተደርጎበታል፣ የጂም ስፍራዎች ተካተውበታል። ስለዚህ ራሱ ሪያል ማድሪድ ለፍላጎቱ እንዲሆን በሚል አዳዲስ ፋሲሊቲዎች ተደርገው ሪሞዴል ተደርጓል እንዳለ ቦታው። ያው መቼ ስለ እያንዳንዱ ዝርዝር ጉዳይ የሚሰጡት ትኩረት የሚያስገርም ነው። በጣም ኃይለኛ የፖሊስ ፕሬዘንስ አለበት። ሪያል ማድሪድ ማለት ምን ማለት እንደሆነ በቀደም የዓለም ክለቦች ዋንጫ መክፈቻ በተደረገ ጊዜ በኢንተር ማያሚና በአልአህሊ መካከል የ ሰላሳ ሁለቱ ተሳታፊ ክለቦች አርማ ይታይ ነበር እና አልአህሊ፣ ዋይዳድ፣ ሲቲ ኢንተር ሞንትሬ ምን እየተባለ ሲታይ የሪያል ማድሪድ ረጅም ሰከንድ ነበር የቆየው እና ሁለት ጊዜ ነበር የታየው። ስታዲየም ውስጥ ከሁሉም ክለቦች በላይ ከፍተኛ ሪአክሽን የነበረው የሪያል ማድሪድ ኤምብለም የሪያል ማድሪድ አርማ ነው እና ሪያል ማድሪድ ደግሞ በታሪኩ የመጀመሪያ የመሆን ታሪክ አለው እና አሁን በእንግሊዝ እንደምታቂው ውድድሩን በተመለከተ ክለቦቹ እነ ቼልሲና ማንቸስተር ሲቲ ምን ያህል ኮስተር ያለ ግምት ይሰጡታል። በብዙ የአውሮፓ ክለቦችም በኩል አዲስ ውድድር አይደለም እና ውድድሩን በተመለከተ ያለ ብዥታ አለ። አሁን በቃ የኢንፋንቲኖ ሀሳብ ነው፣ ምን ቢባልም የኦሪጂናል ሀሳቢ እሳቸው አይደሉም። ዝቮኒሚር ቦባን ነበር መጀመሪያ። አንደኛ እንዲህ አይነት ግሎባል ውድድር ያስፈልጋል ክለቦች የሚሳተፉበት እና ከአህጉራ አጥር የሚያልፉበት ከዚህ በፊት የዓለም ዋንጫ ከመጀመሩ አንድ አመት አስቀድሞ የሚደረገው ብዙ ትርጉም የሌለው የኮንፌዴሬሽን ዋንጫን የሚያስቀር ከዛ ደግሞ ለሌሎቹ አህጉራት ክለቦች ከአውሮፓዎቹ ከምዕራብ አውሮፓ የፋይናንስ የበላይነት በጥቂቱ ለዘብ በሚልበት ሌሎቹም ክለቦች የበለጠ ገንዘብ የሚያገኙበት አዲስ ፎርማት ያስብ ነበር ቦባን የቀድሞ የሚላን ሌጀንድ ማለት ነው። ወይም የሉካ ሞድሪች የልጅነት ጀግና እና በኋላ ጃን ኢንፋንቲኖ ይህንን ሀሳብ የወደዱት መሰለኝ። የዓለም የክለቦች ዋንጫ እንደዚህ ፎርማት ተደረገ። ሪያል ማድሪድ ከመጀመሪያው ኮስተር ብሎ ነው ይህንን ውድድር የያዘው። ከፍ ያለ ድጋፍ ከሰጡ ክለቦች መካከል አንደኛውም ሪያል ማድሪድ ነው የነበረው። አሁን እንግዲህ ጨዋታውን የመጀመሪያ ጨዋታውን ሲያደርግ ግን እንዳልኩት፣ ይሄ ለምሳሌ የሌኪፕ ሰዎች ናቸው የቻምፒየንስ ሊግ ወይም የዩሮፒያን ካፕ ጠንሳሽ ሀስ ሰዎች። ከዛ ግን ሳንቲያጎ ቤርናቤው የቀድሞ የሪያል ማድሪድ የጊዜው የሪያል ማድሪድ ፕሬዚደንት የአውሮፓ ቻምፒየንስ ሊግ መወለድ ወይም የውድድሩ መፈጠር ላይ በጣም ትልቅ ድርሻ የነበራቸው ናቸው እና ሪያል ማድሪድም የቻምፒየንስ ሊግ የመጀመሪያው አሸናፊ ነበር 1956 ላይ። ከዛ ደግሞ 1960 ኢንተርኮንቲኔንታል ካፕ የሚባል ውድድር ሲደረግ በፊት የላቲን አሜሪካን የክለቦች ውድድር ባሸነፈው ክለብና የአውሮፓ የክለቦች ውድድር ባሸነፈው ክለብ መካከል የሚደረግ ውድድር ነበር። ብዙ ውድድሮችም በላቲን አሜሪካን በአውሮፓም ነበር የሚደረጉት በኋላ ነው እኮ ወደ ጃፓን የተወሰደው እና ለ25 ዓመት በጃፓን ነበር ከ1980 እስከ 2004 የተደረገው። በእርግጥ ከዛም በኋላ በጃፓን ተደርጓል። አሁን በመካከለኛው ምስራቅ ይደረጋል። ቻምፒየንስ ሊግን መጀመሪያ ያሸንፈው ሪያል ማድሪድ የኢንተርኮንቲኔንታል ካፕ 1960 ላይ ሲደረግ ለመጀመሪያ ጊዜ የሚያሸንፈው ሪያል ማድሪድ ነበር። አሁን ደግሞ የዓለም ክለቦች ዋንጫ ሲጀመር ለመጀመሪያ ጊዜ ማሸንፍ ይፈልጋሉ። ሪያል ማድሪድ እንዲህ አይነት ስታተስ እንዲኖረው ይፈልጋል የሁሉም ነገር ጀማሪ መሆን ይፈልጋል እና ሻቢ አሎንሶ በዓለም የክለቦች ዋንጫ ድል ከጀመር ነውቺስ በጣም ጥሩ መጀመር ነው ብሏል። የዓለም ሻምፒዮን የሚል ስታተስ ይኖረዋል። እንደ ክለቡ ምርጫ ነው ግን ለአራት ዓመት የዓለም ሻምፒዮን መሆኑን የሚያውጅ ባጅ ጭምር ለጥፎ ይጫወታል። የሚያሸንፈው ቡድን ማንም ይሁን ግን ሪያል ማድሪድ የዚህ ጀማሪ መሆን ይፈልጋል። አሁን እንግዲህ አንዱ ለአሰልጣኙ ከባዱ ነገር በጣም አጭር ጊዜ ነው። ሪያል ማድሪድ በነገራችን ላይ ወደዚህ ውድድር ሲመጣ የሰጡን ከፍተኛ ግምት የምታቂው አንደኛ ለምሳሌ ትሬንት አሌክዛንደር አርኖልድን ውሉ ሊያበቃ ሶስት ሳምንት ብቻ ለቀረው ተጫዋች ነው አስር ሚሊዮን ዩሮ የከፈለ ይሄ ሀብታም ክለብ ካልሆነ በስተቀር ብዙ ተጫዋቾች በአስር ሚሊዮን ዩሮ ይገዛሉ ለሶስት ሳምንት አስቀድሞ አሁን እንግዲህ ዛሬ አስራ ስምንት ነው በእነሱ አቆጣጠር በሰላሳ በነጻ ሊያገኙት ይችሉ ነበር፣ ከአስራ ሁለት ቀን በኋላ ምንም ተጨማሪ ክፍያ መክፈል ሳያስፈልጋቸው። ነገር ግን እዚህ ውድድር ላይ የግድ መድረስ አለበት። ሪያል ማድሪድ ለዚህ ውድድር የሰጠውን ትኩረት የምታየው በዛ ነው። ዲን ሀውሰንን ያመጡት በ6 65 ሚሊዮን ዩሮ ለዚህ ውድድር በማሰብ ኦፍኮርስ፣ ሪያል ማድሪድ አዲስ ተከላካይ ማስፈረሙ አይቀርም ነበር። ስለዚህ የዛ የጥቅል ፍላጎታቸው አንድ አካል ሊሆን ይችላል። ግን ፋስት ፎርወርድ ለማድረግ ብዙ ገንዘብ ከፍለው እነዚህን ተጫዋቾች አምጥተዋል። ሻቢ አሎንሶ በዚህ ጊዜ ኃላፊነቱን የመረከብ ፍላጎት አልነበረውም እንዲያውም ሪያል ማድሪድ ብዙ ተጭኖት እንጂ የዓለም ክለቦች ዋንጫ ከተጠናቀቀ በኋላ የዚህኛው ያለፈው ሲዝን አካል ነው ብሎ ነው የሚያምነው። የአዲስ ሲዝን አካል አይደለም፣ ያለፈው የውድድር ዘመን አካል ነው ብሎ ነው የሚያስበው ሻቢ አሎንሶ። ስለዚህ መጀመሪያ አካባቢ ከሪያል ማድሪድ ሰዎች ጋር ሲነጋገር ሪያል ማድሪድ በክብር ቢሆንም አባረሯቸዋል ካርሎ አንቸሎቲ በማባረር ወይ ማሰናበት ግን የማሰናበት መልክ እንዳይኖረው ነው የተደረገው። በሽኝት ቤርናቢው ላይ እውነትም የሚገባቸው ሽኝት ተሰጥቷቸው በሪያል ማድሪድ ታሪክ ብዙ ዋንጫ ያሸነፉት አሰልጣኝ ናቸው። ከሚጌል ሚኞዝ በላይ፣ ከዚነዲን ዚዳን በላይ ብዙ ዋንጫ ያሸነፉት አሰልጣኝ ከዴልቦስኬ፣ ከሌሎችም ትልልቅ አሰልጣኞች በላይ ብዙ ዋንጫ ያሸነፉት እሳቸው ስለሆኑ በዛ ወግ የተሰናበቱት። እንዲያውም ከሪያል ማድሪድ መልቀቃቸው የተነገረው የብራዚል እግር ኳስ ፌዴሬሽን ሲቢኤፍ የሚባለው አንቸሎቲን ቀጥሬያቸዋለሁ ካለ ከ11 ቀን በኋላ ነው። ስለዚህ አንቸሎቲ በራሳቸው ጊዜ እንደለቀቁ እንዲመስል ተደርጓል። ግን እውነቱ እሱ አይደለም። ያው ያለፈው የውድድር ዘመን ለሪያል ማድሪድ ጥሩ ሲዝን አልነበረም። አንቸሎቲ እንደሚሰናበቱ እናውቅ ነበር። ግን አሎንሶ አንቸሎቲን መተካት የፈለገው የዓለም የክለቦች ዋንጫ ከተጠናቀቀና የአዲሱ ሲዝን ፕሪሲዝን ከተጀመረ በኋላ ነበር። ግን ሪያል ማድሪድ ለዚህ ውድድር በሰጠው ከፍተኛ ግምት ምክንያት በጊዜያዊ አሰልጣኝ በራውል ጎንዛሌዝ ይሁን በሳንቲ ሶላሪ ወይም በአልቫሮ አርቤሎዋ ወደ ውድድሩ መሄድ አልፈልግም። ስለዚህ አሎንሶ መጀመሪያ ከያዘው አቋም መለዘብ ነበረበት። አንዳንድ ዝውውሮችም ፈጽመዋል። አሁን እንግዲህ ከባዱ ነገር የሪያል ማድሪድ የአሎንሶ ቡድን ኢሚዲየት ጎል ምንድን ነው? አሁን የዓለም ክለቦች ዋንጫን ማሸነፍ መለኪያ ይሆናል ወይ? ምክንያቱም በቂ ጊዜ አልነበረውም። አዳዲስ ተጫዋቾች መጥተዋል። አዳዲሶቹ ተጫዋቾች በሪያል ማድሪድ አጫዋት ላይ የስታይል ለውጥ ሊያመጡ የሚችሉ ናቸው። ምክንያቱም ትሬንት አሌክዛንደር አርኖልድ ራሱ ሻቢ አሎንሶን ሞዴል ያደርገ ነበረ። ራሱም ባለፈው ለሪያል ማድሪድ በፈረመ ጊዜ በሰጠው ጋዜጣ መግለጫ ላይ በልጅነቱ እንደ ትልቅ ምሳሌው ያየው የነበረው አንደኛው ተጫዋች ሻቢ አሎንሶ ነው። ስለዚህ ለነገሩ የፓስ ክህሎቱን ካየሽ ከአሎንሶ ጋር ይቀራረባል የፓሲንግ ሬንጁ ልክ እንደ አሎንሶ ሶስቱንም አይነት ፓሶች ማቀበል የሚችል ነው አጭር መካከለኛ ረጃጅም ፓሶቹንም በተዋጣ መንገድ አሁን የዚህ መምጣት የሪያል ማድሪድን አጫወት በመጠኑ ይለውጠዋል በጣም ጥሩ ክሮሰር ነው በጣም ጥሩ ፕሌሜከር ነው ከዛ ደግሞ ዲን ሀውሰን መጥቷል ዲን ሀውሰንም ከዚህ በፊት ስለሱ ፕሮግራም በሰራንበት ጊዜ እንዳነሳ ነው በጣም የተዋጣለት ቦል ፕሌይንግ ሴንተር ሀፍ ነው በእግሩ በመጫወት በጣም የተካነ ተጫዋች ነው የእነዚህ ተጫዋቾች መምጣት ብቻ እንግዲህ ዋናው የአሰልጣኙ መምጣት ትልቅ ልዩነት ያመጣል ግን የነዚህ ተጫዋቾች መምጣት ብቻ የሪያል ማድሪድን የጨዋታ ኤቮሉሽን ይነግረናል ግን ችግሩ ቡድን ለማድረስ አስር ቀን በቂ አይደለም ወይ አራት ትሬኒንግ ሴሽን በቂ አይደለም አጭር ጊዜ ነው በጣም ለማንኛውም ያው አንዳንድ ተጨማሪ ዝውውሮች ይጠበቃሉ በቀደም አንዳንድ የመከላከል ስንፍናዎች ታይተውበታል። ካሬራስ የሚባለው ተጫዋች አልቫሮ ካሬራስ ይፈልጉታል ይባላል። ግን ከቦካ ጁኒየርስ ጋር በጣም ትልልቅ ስተቶች ይሰራ ነበር ይፈልጉ ነበር ይህንንም ተጫዋች ለዚህ ውድድር ለማድረስ ፍራንኮ ማስታንት ዋኖንም ለዚህ ውድድር ለመጠቀም ይፈልጉ ነበር። ግን ሪቨር በመጨረሻ ይህንን ተጫዋች ቢያንስ ለዓለም የክለቦች ዋንጫ ማቆየት ችሏል። አንዳንድ ገና ከጉዳታቸው የተመለሱ ምን ያህል በዚህ ውድድር በላቀ ብቃት ይጫወታሉ የሚል ጥያቄ የሚነሳባቸው ተጫዋቾች አሉ። ግን ማድሪድ ሁሉንም ተጫዋቾች ይዞ ነው የሄደው። አንቶኒዮ ሮዲገርን፣ ዳቪድ አላባን ሁሉንም ተጫዋቾች ይዞ ነው ሄደው። ከዚህ በተጨማሪ አስር ወጣት ተጫዋቾችም ይዞ ሄዷል። ሶስቱ ደግሞ ሻቢ አሎንሶ የሪያል ማድሪድ ከ አስራ አራት አመት በታች ቡድን አሰልጣኝ በነበረበት ጊዜ ያሰለጠናቸው ተጫዋቾች ናቸው። ይሄ ማለት የዛሬ ስድስት አመት ምናምን 2018/19 ሲዝን ነው የሪያል ማድሪድ ከ አስራ አራት አመት በታች ቡድን አሰልጣኝ ነበር። አሁን እንግዲህ ከዛ በኋላ አድገው እሱ በሌላ ቦታ እንደ አሰልጣኝ አድጎ እሱ ደግሞ እነሱ ደግሞ በዛው በሪያል ማድሪድ ኢንቫይሮንመንት ለሪያል ማድሪድ ከይዟቸው ከሄዳቸው አስር ወጣት ተጫዋቾች መካከል ሶስቱን ከዚህ በፊት አሰልጥኗቸው የሚያውቃቸው ተጫዋቾች ናቸው። እና የማድሪድን ቡድን በተመለከተ እንደው እንደ ለሱ እንደ ፕሪሲዝንም ልንቆጥረው እንችላለን፣ እንደ መጠነኛ ፕሪሲዝን ልንቆጥረው እንችላለን። ምክንያቱም ከዚህ በፊት ምንም ጨዋታ አላደረገም። የመጀመሪያ ጨዋታውን ሲያደርግ የፉክክር ጨዋታ ነው። የመጀመሪያ ጨዋታው አሰልጣኞች ኖርማሊ በዚህ ጊዜ የፕሪሲዝን ጨዋታዎች አምስት ስድስት የፕሪሲዝን ጨዋታዎች አድርገው ነው ጨዋታቸውን የሚያደርጉት። ነገር ግን እንግዲህ ለመጀመሪያ ጊዜ ሁሉንም ተጫዋቾች አሰባስቦ ከያዘ ከአራት ልምምዶች በኋላ ስለሆነ ኤክስፔክቴሽኑ ምን መሆን እንዳለበት ለመገመት በጣም አስቸጋሪ ነው እና የሪያል ማድሪድ ተጫዋቾችም እንዴት ነው የምትጫወቱት? በባክሲ ነው የምትጫወቱት፣ እሱ በሌፈርኩዘን እንዳደረገው ወይስ እንደተለመደው በአራት ተከላካዮች ነው የምትጫወቱት ተብለው ሲጠየቁ ብዙዎቹ የሪያል ማድሪድ ተጫዋቾች አ ሚስጠር ነው ጨዋታው ላይ ታዩታላችሁ፣ ሰርፕራይዝ ነው ሚል አስተያየት ሰጥተዋል። አንዳንድ ተጫዋቾች ወደዚህ መጥተው የተመለሱ በጣም በረጅም ጉዞ ያደረጉ ተጫዋቾች አሉ። ለምሳሌ አርዳ ጉለር በጣም በአጭር ጊዜ ነው ሁለት ጊዜ ውቅያኖስ ያቋረጠው፣ ምክንያቱም የቱርክ ብሔራዊ ቡድን ከአሜሪካ ጋር ጨዋታ ነበረ። እዛ ጨዋታ ላይ በጣም ጥሩ ተጫውቷል፣ ጎልም ጭምር አስቆጥሯል። ሉኒን እንደዚሁ ረጅም ጉዞ አድርጓል። ቪኒሽ ጁኒዮር ለብራዚል ብሔራዊ ቡድን ለመጫወት ረጅም በረራ አድርጎ ነበር። ስለዚህ ብዙ ልምምድ አልነበራቸው። ወደ አሜሪካ ከሄዱ በኋላ ሶስት ልምምድ ነው የሰሩት። ከአሜሪካ ከስፔን ከመነሳታቸው በፊት አንድ ልምምድ ብቻ ነው ይሰሩት። አሁን እንግዲህ አሰልጣኙ እንዲያሻሽላቸው የምንጠብቃቸው ነገሮች አሉ ሻቢ አሎንሶ። የተከላካይ መስመሩ ባለፈው የውድድር ዘመን ለምሳሌ ሁለት ሺ ሀያ ሶስት ሀያ አራት የውድድር ዘመን የላ ሊግ አሸናፊ ሲሆኑ ሀያ ስድስት ጎል ብቻ ነበር ሪያል ማድሪድ የተቆጠረበት። ባለፈው የውድድር ዘመን ሰላሳ ስምንት ጎል ነው የተቆጠረበት፣ ወይም በየጨዋታው በአቬሬጅ አንድ ጎል ይቆጠርበት ነበር። ለማድሪድ ብዙ ነው ይሄ። የተከላካይ መስመሩ ሳስቷል። ጉዳቶች አሉ ብዙ ተጫዋቾች በተለይ በተከላካይ ስፍራ ላይ የኤስኤል ጉዳትን ጨምሮ እንደ ካርቫሃልና እንደዚህ አይነት ተጫዋቾች ረጅም ጊዜ ከሜዳ የራቁበት ጉዳት ገጥሟቸዋል። ከዛ ግን የባላንስ ጉዳይ የፕሬሲንግ ጉዳይ ራሱ አሎንሶ አሎንሶ አሎንሶ ትናንት ጋዜጣ መግለጫ ሲሰጥ አስራ አንዱም ተጫዋች መከላከል አለበት ብሏል። የእኔ ቡድን እንደዛ ነው ብሏል። ግን አንድ አሎንሶ ቅርብ ነኝ የሚል ጋዜጠኛ በካዴና ሴር ላይ እንደተናገረው የተጫዋቹ ስም ማንም ቢሆን አያገባኝም ማንም ተጫዋች መከላከል አለበት የሚል በጣም ፕሪንስፕል እንዲሆን አቋም ይዞ ነው የመጣዋል። አሁን እንዴት እንደሚሆን ለዚህ የሪያል ማድሪድ ተጫዋቾች ምን አይነት መልስ እንደሚሰጡ አላቅም። የሪያል ማድሪድ ትልቁ ችግር አምና የፕሬሲንግ ችግር ነው፣ ማለት ሌሎች ብዙ ችግሮች አሉበት። ቅድም እንዳልኩት የተከላካይ መስመሩ በጉዳት ብዙ ስለሳሳ ነገር ግን ቪኒሽ ጁኒዮር፣ ኪሊያን ምባፔ ያሉበት ከፊት ያሉት ተጫዋቾች የፕሬሲንግ መጠን ብዙ ጊዜ አንስተኗል። በዚህ ውድድር ዘመን በስታቲስቲካል ማሳያዎች እየጠቀስን ሪያል ማድሪድ በአምስቱ የአውሮፓ ሊጎች ከደካማ የፕሬሲንግ ቡድኖች መካከል አንደኛው ነበር። ባለፈው የውድድር ዘመን ጥቂት ኪሎ ሜትር ከሚሮጡ ቡድኖች መካከል አንደኛው ነበር። መከላከል የቡድን ጉዳይ ስለሆነ እኔ ሜጋ ስታር ነኝና፣ አርባ ጎል አስቆጥር ያለውና የባሎንዶር ካንዲዴት ነኝና ብሎ ፕሬስ የማያደርግ አንድ ተጫዋች ካለ መጀመሪያ ቢጫ ቀጥሎ ቀይ ካርድ ይሰጠዋል፣ የሚል ቃል ነው የተጠቀመው። የአሎንሶ የቅርብ ጊዜ የቅርብ ጓደኛ ነኝ ያለና አብሮት የእሱን ባዮግራፊ የጻፈ ሰው ነው ይሄንን የተናገረው። እንዲህ አይነት አቋም ሲያዝ በሪያል ማድሪድ ብዙ ጊዜ በአክፋይር ያደርጋል። ይሄ ለምሳሌ ለራፋኤል ቤኔቴዝ አልሰራላቸው። የሪያል ማድሪድ የመልበሻ ክፍል ለእንደዚህ አይነት የአሰልጣኞች ዲማንድ ሬዚስታንት ይሆናል። ግን በዛ ዘመን ደግሞ እሱ ራሱ አባል ነበር፣ የሪያል ማድሪድ ተጫዋች ነበር ሻቢ አሎንሶ። ስለዚህ እንግዲህ ለሌቨርኩሰን ማንም ተጫዋች ፍሎሪያን ቨትስን ጨምሮ ስታርም ቢሆን እሱ ወይም ሌሎችም ትልልቅ ተጫዋቾችም ስታሮች ቢሆኑ ግን ኮሌክቲቭ ነበር የአሎንሶ ቡድን ስፔሻል የሚያደርገው ያ የወል አጫዋት ነው። ያንን ጽንሰ ሀሳብ ወደ ሪያል ማድሪድ ቀጥታ ኮፒ ኤን ፔስት ማድረግ ይቻላል ወይ እና ያለን ትልቁ ፈተና አሁን ከዛሬ ነው የሚጀምረው ማለት ነው። መለየት አለብን ወይ፣ ከአል ሂላል ጋር ነው የሚጫወተው ሪያል ማድሪድ። እንዲያሸንፍ ኤክስፔክት ይደረጋል ግን አሁን አዳዲስ ቱሎች ቅድም እንዳነሳሁት የዲን ሀውሰን የትሬንት አሌክዛንደር አርኖልድ መምጣት አዳዲስ ቱሎች ሰጥተውታል። ግን ለምሳሌ ዲን ሀውሰን ስድስት ልምምድ ነው የሰራው ትሬንት አሌክዛንደር አርኖልድ አራት ልምምድ ነው የሰራው ከቡድኑ ጋር ማለት ነው። እና እንዲያውም ወዲያው አንድ ልምምድ ከሰራ በኋላ የተናገረው ነገር የኳሱ ፍጥነት በሊቨርፑል ከነበረውም የተለየ ነው አለ። በሊቨርፑል የኳሱ ፍጥነት ብሎ ነው የተናገረው። የሪያል ማድሪድ የትሬኒንግ ሴሽን ከድሮ ጀምሮ የኳሱ ፍጥነት ይባላል። ለምሳሌ አንድ ጊዜ አንድ ታሪክ አለ፣ የካሴሚሮ ታሪክ። ወደ ሪያል ማድሪድ መጣ። የቡድኑን የመጀመሪያ ትሬኒንግ ሴሽን ከሰራ በኋላ ወደ ቤቱ ሄዶ ለባለቤቱ አይሆንልኝ፣ በቃ ለሪያል ማድሪድ መጫወት የዚህን ኳስ ፍጥነት መቼም አይለምደውም ብሎ ተስፋ ቆርቶ ነበር ይላሉ። ለነገሩ ከዛ በኋላ ወደ ፖርቶ በውሰት ተሰጠ፣ በዩሊየን ሎፔቴጊ ስር ጎለበተ። ምን ተመልሶ መጥቶ ነው በጣም አስተማማኝ ተጫዋች የሆኑ እና ትሬንትም ቢሆን እንግዲህ መቼስ የሊቨርፑል የጨዋታ ፔስ ይታወቃል። የክሎፕ የጨዋታ ፔስ ይታወቃል። ግን ለእኔም ጭምር በጣም ሰርፕራይዝ ነው። በዚህ ፔስ ተጫዋች ያላቅም ነው የሚለው ወይም በዚህ ፔስ ልምምድ ሰርች ያላቅም ማለት የኳሱ ፔስ ብዙ ጊዜ እንደዛ ይባላል። እና አሁን ሪያል ማድሪድ ግን የመጀመሪያዎቹ ጥቂት ልምምዶች ናቸው። የሆነ ድምዳሜ ላይ ለመድረስ የሚያስችል ምንም ነገር በዚህ ውድድር መናገር የሚቻል አይመስለኝም። ግን በሪያል ማድሪድ አሰልጣኙ አዲስ ነው። ኤክስፔክቴሽኑ በዛ ምክንያት ሊያንስ አይችልም። ሁልጊዜም ከፍተኛውን ኤክስፔክቴሽን የዚህ የሪያል ማድሪድ ግብ የዓለም የክለቦች ዋንጫን ማሸነፍ ነው ያለ መክለቦቹ አንድ አዲስ አሰልጣኝና አዳዲስ ተጫዋቾች አሉ፣ ከጉዳት የሚመለሱ ተጫዋቾች አሉ። ምን የሚል ሰበብ ለሪያል ማድሪድ አይሰራም። ብዙ ጊዜ ይሄ ሪያሊስቲክ ላይሆን ይችላል፣ እንደዚህ መጠበቅ ትክክል ነው ወይ ልንል እንችላለን። ግን የቤት ስራዎቹ ግልጽ ናቸው። ዜሮ ነጥብ ስድስት ስምንት ጎል ነበር በሁለት ሺህ ሀያ ሶስት ሀያ አራት የወረደ ዘመን ይቆጠርበት የነበረው። አሁን ድንገት ቢያንስ አንድ ጎል ይቆጠርበት ነበር። በቻምፒየንስ ሊግ እንደሚታወቀው ከአርሰናል ጋር በተደረጉት ሁለት ጨዋታዎች ብቻ እንኳን አምስት ጎል ተቆጥሮበታል። አሁን ሻምፒዮን በነበሩበት የ2023/24 የውድድር ዘመን አንድ ነጥብ አንድ አምስት ጎል ነበር በቻምፒየንስ ሊግ ባቬሬጅ የሚቆጠርበት ባለፈው የውድድር ዘመን ወደ አንድ ነጥብ አምስት ሰባት ከፍ ብሏል። ወይም ኦልሞስት በየሁለት ጨዋታው ተጨማሪ አንድ ጎል ሪያል ማድሪድ ይቆጠርበት ነበር ማለት ነው እና በላሊጋም የሚያስቆጥረው የጎል መጠን ምንም እንኳ እምባፔ ቢመጣም እና የፒቺቹ አሸናፊ ቢሆንም በመጨረሻም የአውሮፓ የወርቅ ጫማ አሸናፊ ቢሆንም የጎልደን ቡት የሚባለውን ቢያሸንፍም ከክርስቲያኖ ሮናልዶ በኋላ የመጀመሪያው ተጫዋች ነው። የዛሬ አስር ዓመት ነበር ክርስቲያኖ ጎልደን ቡት የሪያል ማድሪድ ተጫዋች ሆኖ ያሸነፈው። ያንን ቢያደርግም ሪያል ማድሪድ እንደ ጠቅላላ እንደ ቡድን የሚያስቆጥረው የጎል መጠን ግን ቀንሷል። የአውሮፓ ቁጥር አንድ ጎል አስቆጣሪ ያለው ግን ቡድኑ በጠቅላላ የሚያስቆጥረው የጎል መጠን ያ ፓራዶክስ አለ ሪያል ማድሪድ ውስጥ ሁለት ነጥብ ሁለት ዘጠኝ ጎል ነበር የሚያስቆጥሩት ወደ ሁለት ነጥብ ዜሮ አምስት ወርዷል። በቻምፒየንስ ሊግ ሁለት ነጥብ አንድ አምስት ጎል ያስቆጥሩ ነበር ወደ ሁለት ነጥብ ዜሮ ሰባት ወርዷል። በሁለቱም ኮምፒቲ ሪያል ማድሪድ ባለፈው የውድድር ዘመን አርባ ሰባት ጎል ያስቆጠረ በዚህ የውድድር ዘመንም የአውሮፓ የወርቅ ጫማ ያሸነፈ ጎል አስቆጣሪ ቢሆንም ግን ጠቅላላው የቡድኑ የጎል ማስቆጠር ሬከርድ ግን ቀንሷል። ቪኒሽስ እንዳምናው ጎል አላስቆጠረም። ሮድሪ እንዳምናው ሮድሪጎ እንዳምናው ጎል አላስቆጠረም። ቤሊንጋም እንዳምናው ጎል አላስቆጠረም። ወይም እንደ ሆሴሉ አይነት ኦፕሽን የላቸውም። ብራሂም ዲያዝ እንዳምናው ጎል አላስቆጠረም። ስለዚህ ኮሌክቲቭ ቀንሷል እና እንዲያውም መጨረሻ ላይ ዲፔንደንሲያ ማለት ትንጀምር እንደሆነ አላቅም። ሪያል ማድሪድ የኪሊያን ምባፔ የጎሎች ጥገኝነት ያለበት ሆኖ ነው የውድድር ዘመኑን ያጠናቀቀው። ይህን ደግሞ አይፈልጉትም። አንድ ስታር ላይ ብቻ ጥገኛ የሆነ የጎል ቁጥር እንዲኖራቸው አይፈልጉም። ኪሊያን ምባፔ ሊያውም ቀዝቃዛ የውድድር ዘመን አጀማመር አድርጎ ግን የውድድር ዘመኑ ሲያበቃ በ56 ጨዋታዎች 43 ጎሎች በስድስት የተለያዩ ውድድሮች በየ107 ደቂቃው አንድ ጎል ያስቆጠረ ነው የውድድር ዘመኑ ያጠናቀቀውና፣ ምን ሆነ ሪያል ማድሪድ በፊት? አሁን 2023/24 የውድድር ዘመን ላይ በቪኒሽየስ ጎሎች ላይ ጥገኛ ያልነበረ ወይ በቤሊንገም ጎሎች ላይ ጥገኛ ያልነበረ ወይ፣ በሮድሪጎ ወይ በሆሴሉ ወይ በሌላ ተጫዋች ጎሎች ላይ ጥገኛ ያልነበረ፣ ግን እያንዳንዳቸው 1520 ጎል የሚያስቆጥሩ አራት አምስት ተጫዋቾች ነበሩት ማለት ነው። አሁን በዚህ በተጠናቀቀው የውድድር ዘመን ግን ሪያል ማድሪድ 31.4 ፐርሰንት የሚሆኑትን ጎሎች ከኪሊያን ምባፔ ነው ያገኙ ሁሉንም ውድድሮች ካካተትን አርባ ፐርሰንት የሪያል ማድሪድ ጎሎችን ያስቆጠረው ኪሊያን ምባፔ ነው። አሁን ለሱ በጎል ማስቆጠር በኩል የተዋጣለት የውድድር ዘመን ማሳለፉ ግልጽ ነው። እንደውም ሰርጂዮ ራሞስ ባሎንዶር ይገባዋል የሚል አስተያየት ሰጥቶ እየሰማው ነበር። ግን የሪያል ማድሪድ የወላጫውት ድክመት አለበት። ስለዚህ ይህንኛውን አይነት ዲፔንደንሲ አይፈልጉትም። አሁን እሱ ከዮኬራሽ ከሞሐመድ ሳላ ምናምን በላይ ፖይንቶች አስመዝግበው የጎልደን ቡት አሸናፊ ሆኗል። ግን ሪያል ማድሪድ ትልልቆቹን ዋንጫዎች አላሸነፈም። የሪያል ማድሪድ የጎል አቬሬጅ በሚያስቆጥሩት መጠን ቀንሷል፣ በሚቆጠርባቸው የጎል መጠን ጨምሯል። ስለዚህ አሎንሶ እነዚህን ሁሉ ችግሮች የማከም ኃላፊነት አለበት። በምን ያህል ፍጥነት ያደርሰዋል የሚለው በጣም ወሳኝ ነገር ነው። ዛሬ እንግዲህ ኪሊያን ምባፔ በሀይለኛ ፊቨር ምክንያት ኃይለኛ ትኩሳት ምክንያት ላይሰለፍ ይችላል ተብሏል። ስለዚህ በመጠኑ ጎርሎ ሊሆን ይችላል፣ ሪያል ማድሪድ ጨዋታውን የሚያደርገው። እና እንግዲህ በቅርብ ጊዜ እንደተናገረው ዳኒ ሴባዮስ ከልምምዶቹ እንደምናየው ኢኒሽቲቭ መውሰድ ይፈልጋል፣ ሪያል ማድሪድ ሪያክቲቭ ሳይሆን ፕሮአክቲቭ እንዲሆን ይፈልጋል። የመጀመሪያዎቹ ልምምዶች ላይ ያንን ማስተዋል ይቻላል ብሏል። አንዳንድ ጊዜ የሪያል ማድሪድ ያለፈው የውድድር ዘመን ችግር ሪያክቲቭ የመሆን ችግር ነው ልክ እንደ ባርሰሎና ለምሳሌ ወይም እንደ ፔዥ ወይም እንደ ማንቸስተር ሲቲ ወይም እንደ ሊቨርፑል እንደ ብዙዎቹ ትልልቅ የአውሮፓ ቡድኖች አንዳንድ ጊዜ በቂ ዶሚናንት ሳይሆን ሲቀር እንዲያውም በሜዳው በቤርናቤው በማንጠበቃቸው የባላጋራ ቡድኖች ቢያሸንፍም ቢሸንፍም ውጤቱ ምንም ቢሆን ዶሚኔት ሲደረግ እናያለን። ያለፈው የውድድር ዘመን ለነገሩ ለእኔ በብዙ መለኪያዎች መጥፎ ሲይዝን ነበር። በጣም መጥፎ ሲይዝ፣ በተለይ በዋና ዋናዎቹ ጨዋታዎች ላይ እንዳየ ነው። ቅድም በአርሰናል ጨዋታ ላይ አምስት ጎል ተቆጠረበት አልኩ፣ ግን በኤል ክላሲኮ ጨዋታዎች ላይ ደግሞ አስራ ስድስት ጎል በአራት ጨዋታ ነው የተቆጠረበት። ይሄ በጣም ትልቅ ልዩነት ነው። አንድ ግን የተናገረው ነገር የሴባዮስ አስተያየትን እያየው ሞድሪች እንደነገረኝ አለ የሪያል ማድሪድ ተጫዋች በነበረበት ጊዜ በጣም ፖዚሽናል ተጫዋች ነበር፣ የቦታ ፕሪንስፕል ላይ በጣም አጥባቂ ነበር። ስለዚህ ምናልባት ፖዚሽናል ፕሌ ላይ ያተኩራሉ። እያንዳንዱ ተጫዋች ከተሰጠው ሪጅድ የሚና የሜዳ ስፍራ የሚና አወጣጥ የተለየ ነገር ያደርጋሉ ወይ? አይታወቅም። ለማንኛውም የአዲስ ዘመን መጀመሪያ ነው ለሪያል ማድሪድ የመጀመሪያ ጨዋታ ሆኑ በአሎንሶ የአሰልጣኝነት ዘመን ስር። እና የሱ የቅርብ ጓደኛ ያልኩት ሃቪየር ሄራየስ የሚባል ጋዜጠኛ ነው ለካዴና ሴር የተናገረው። ስሙም አንድም ቢሆን ብሎ ተናግሯል። እንግዲህ ለትልልቆቹ ስታሮች የተላለፈ መልእክት ነው። ቲንክ በስታሮቹም በኩል ቲንክ በተለይ በሁለቱ ተጫዋቾች መካከል በኪሊያን ምባፔና በቪኒሺየስ መካከል ሜዳ ውስጥ የተጠበቀውን ያህል መግባባትም አላየንም። በሁለቱ ተጫዋቾች መካከል ያለው ኬሚስትሪ ገና ገና ነው። ደግሞ በአዲሱ የሪያል ማድሪድ የማጥቃት ዳይሜንሽን ምክንያት የባሎንዶር ሶስተኛ ሆኖ የጨረሰው ጁድ ቤሊንጋም የመጀመሪያው አይነት ሲዝን አላሳልፍም በተለያዩ ምክንያቶች። ስለዚህ እነዚህን የትልልቆቹን ስታሮች ፐርፎርማንስም እንደገና ማንሳት የአዲሱ አሰልጣኝ ኃላፊነት ነው። ስለዚህ የሪያል ማድሪድን አዲሱን መልክ ዛሬ ለመጀመሪያ ጊዜ እናያለን ማለት ነው። ከዛ የሆኑ ፍንጮች ነው የምንፈልገው ተሰርቶ ያለቀ ቡድን በዚህ ሰዓት ልናይ ስለማንችል ከበፊቱ የተለየ አሎንሶ ሊጨምር የፈለገው ኤሌመንት ምንድን ነው የሚለውን ፍንጮች ብቻ ነው ማየት የምንጀምረው እንጂ ተሰርቶ ተብላልቶ የተጠናቀቀ ቡድን ለማየት በጣም ያስቸግራል። አንደኛው የሮድሪጎም መመለስ። ስለ ሮድሪጎም ሲናገር ነበር ያለፈው ወደድ ዘመን መጨረሻ ላይ ምን እንደሆነ አውቃለሁ ብሏል። እንደምንሰማው በኋላ አንቸሎቲ ጉዳት ነው ቢሉም ከአንቸሎቲ ጋር አንዳንድ አለመግባባቶች ነበሩት እንደሚታወቀው። ለዚህ ነው አሁን ሊወጣ ይችላል። አርሰናል በጥብቅ ይፈልገዋል ምን ሲባል የነበረው እሱ ግን ማቆየት ተጫዋቹን በሪያል ማድሪድ ማቆየት እንደሚፈልግ ተናግሯል። ስለዚህ እሱንም ምክንያቱም የመቶ ሚሊዮን ዩሮ ተጫዋች ነው እያነሳ ነው ያለነው ወርልድ ክላስ ተጫዋች ነው ይሄ ተጫዋች ስለዚህ እሱን እንዴት እንደገና ሪኢንተግሬት ያደርገዋል የሚለውም በጣም ወሳኝ ነጥብ ነው። ስለዚህ ማድሪድን የአዲሱን አሰልጣኝ ቡድን የመጀመሪያ ጨዋታ ዛሬ እናያለን። ግን ያው የቸኮለ ከጊዜው ፈጥኖ የመጣ ነው። በቂ የልምምድ ጊዜም አልነበረውም አሰልጣኝ። ዛሬ ምሽት አራት ሰዓት ነው ጨዋታቸውን የሚያደርጉት።